ዘፍጥረት ምዕራፍ 18 ቁጥር 17 ላይ አንብብልኛ ማንየ። እግዚአብሔርም እንዲህ አለ። ምን አለ? እኔ የማደርገውን ነገር ከአብራም እሰውራለሁን? እሺ። አብራም በእውነት ታላቅና ብርቱ ሕዝብ ይሆናል። እሺ። አይዛብ ሁሉ በእርሱ ይባረካሉ። እሺ። ትክክለኛና ጽድቅ የሆነውን በማድረግ የእግዚአብሔርን መንገድ ይጠብቁ ዘንድ ልጆቹንና ከእርሱ በኋላ ቤተሰቦቹን እንዲያዝ መርጨዋለሁ። እስቲ አንድ ድገመው። እኔ በውኑ ሚለው የማደርገውን ነገር እግዚአብሔርም እንዲህ አለ ምን አለ እኔ የማደርገውን ነገር ከአብርሃም እሰውራለሁን? በቃይ አንድ ጩና በሉት። እግዚአብሔርም እንዲህ አለ በሉት። እኔ የማደርገውን ነገር በውኑ ከአብርሃም እሰውራለሁን? እኔ ዛሬ ጌታ ያለኝ ነገር በዘመናችሁ ምሰራውን እገልጥላችኋለሁ። ይኸውላችሁ፣ በደንብ ስሙኝ። እኛ አምላክ ያለን ሰዎች በድንገት በነጋችን ላይ የሚሆን ነገር የለም። ሰደን በዘመናችን ላይ የሚሆን ነገር የለም። አላባ ጋባ ለሰዶም ሰዎች ነው ጥፋት ድንገት የሚመጣው። እኔ ግን አለ እግዚአብሔር ለወዳጄ ለአብርሃም ከሱም ደብቀው ላላ ተ እንደው አንድ የሚሰማኝ ብቻ አሜን ይበላ። አጭር ደቂቃ ነው የምናገረው። አሜን ይበሉ። ዛሬ እቤት ስትገባ ለልጅ በህልም የሆነ ይገለጥላ። ልበለው ከኋላ ልበለው። እግዚአብሔር አብርሃም ቤት ገባ። እሺ፣ ከዛ የዛሬ ዓመት ወንድ ልጅ ትወልዳለች ሚስትህ አለው። እሺ፣ ቀጥሎ እግዚአብሔር ወደ ሰዶም ሊሄድ ነው። እሺ፣ ሊሄድ አለና አልደብቀው ባካል። ለአብርሃም ሳልነግረው ምንም ነገር ማድረግ አልፈልግም አለ። ምን ልታደረግ ነው? ሰዶም ላጠፋ ሊሄድ ነው፣ ግን ሳላወራህ አልሄድም እኔ ሳታማክረኝ ምንም አታረክም። አዎ ከአንተ ጋር ያለን ቅርርብ ከባድ ነው። ሪዝሉን ሲነግረው አብርሃም ታላቅ ሕዝብ ይሆናል። አብርሃም ለሚቀጥለው ኔሽን የሚኖር ሰው ነው። ሰውለማ አብርሃም የትውልድ ነገር ውስጡ ያለ ሰው ነው እና ድንገት አይሆንም ለሱ። አወረዋለሁ፣ አማክረዋለሁ። እኔ እባርክሻለሁ፣ እባርክሃለሁ። ስለ ልጆች ዛሬ ትሰማል። ስለ ቤት ትሰማል። ስለ ትዳር ትሰማል። ስለ ቢዝነስ ትሰማል። አብርሃም ሳላወራው ይህን ሌላ ቀን ነግራችኋለሁ ብዬ ነበር። የእግዚአብሔር ዋና ከአማልክት የሚለይበት ባህሪ ነገር ከመፈጸሙ በፊት መናገሩ አንድ ነገር ሳይሆን በፊት አወራለሁ እያየሁኝ ነው ከሚተራመስ ሰፈር መካከል በክብር የሚወጣ ሰዋል እና ይሄ ጉዳይ ምስጢር ነው ከተማ ላጠፋ ነው የሚሄደው። ከተማ ላይ ዲን ሳት ለወርድ ነው። ከአብርሃም ግን አልደብቀው? ምን አይነት መታደል ነው! ስለ ቤቱ እኮ አይደለም ስለ አጎቱ ልጅ ቤት እግዚአብሔር አይደብቀውም። ምን አይነት ወዳጅነት ነው! ይህንን ዓለም እንድትገናኙት ነው ዛሬ የምፈልገው። እጸልይ አለው። በሚቀጥለው የህይወት ዘመናችሁ ላይ አንድም ዱብዳ አይኖርም። ምን አለ ሰው ባገኝ? ምን ነው ሰው ባገኝ? አንድም ዱብዳ አይኖርም። ይው ከዛሬ ትንቢት በኋላ ከዚህ ቃል በኋላ በመንገድ ላይ የተደበቀውን አውሬ እግዚአብሔር ይገልጠላል። ይሁን አለ። እግዚአብሔር ነገሮችን በስውር የሚሰራ አምላክ ነው። ከወዳጆቹ ውጪ ነው ግን፣ መዝሙር መጽሐፍ ምራፍ አራ ቁጥር ምራፍ አምስት ቁጥር አስራ አራት ላይ መዝሙር ምራፍ አምስት ቁጥር አስራ አራት አማኔ በአዲሱ መደበኛ ትርጉም አንብብልኝ። እግዚአብሔር ምስጢሩን ከሚፈሩት ወዳጆቹ አይሰውርም። እግዚአብሔር አሁን ስሙ ሚስጥሩን፣ ጉዳዩ የትም የሚነገር አይደለም። ሚስጥር ነው። የማ ሚስጥር ነው? የእግዚአብሔር ሚስጥር ነው። ይህን ሚስጥሩን ግን እግዚአብሔር ሚስጥር የሚያደርገው ለወዳጆቹ አይደለም። ለወዳጆቹ ግን አይሰውር የሚልና ቀጥሎ ምን ይላል? ኪዳኑንም ይገልጥላቸዋል። ኪዳኑንም የኑሮ መርሁንም ያሳያቸዋል በሕይወታችሁ ዘመን ከመንፈስ ዓለም ግንኙነት ራሳችሁን አታቋርጡ። ወዳጅ የሚባለው ክልል ውስጥ መግባት አለባችሁ። ጌታ ኢየሱስ ከዚህ በኋላ እናንተ ወዳጅ ናችሁ። ወዳጅ ማለት ታውቃለህ፣ ለምሳሌ አንዳንድ ኢትዮጵያ ውስጥ የሚባለው ወዳጅ አለ። እኔና እሱ ወዳጅ ነን፣ በዓመት አንድ ተደዋውሎ አያውቁም ወዳጅ ነን ይላል። ወዳጅ ማለት ምን መሰለህ? ቀንና ማታ ግንኙነት ያለው ማለት ነው። ሲሳካለትም ሲወድቅም የምታውቀው ማለት ነው። አብርሃም ቤት እኔ እግዚአብሔር ወዳጅ ነኛል። እዚህ ቤት ምንም ነገር ሳልናገር አላደርግም። ዛሬ ሩቅ ያደረጋችሁን የአጋንንት አሰራር ሰብረዋል። ዝም ብላችሁ አጠገባችሁ ላለ ሰው ንገሩት፣ እኔ ቤት በሉት። ዱብዳ የሚሆን ነገር የለም በሉት። እግዚአብሔር ወዳጄ ስለሆነ አይሰውረኝም በሉ። ያ ባህላ ኮቴ እኔም ጸልየው ጸሎታል። አንድ ቀን ጌታ ኢየሱስ ክርስቶስ በምሳሌ ተናገረና ከደቀ መዛሙርቱ ጋር ሲሄድ ቅድም የተናገርከው ምንድን ነው አሉት። ለነሱ ነው እንጂ ምሳሌ ለናንተ ግን የመንግሥትን ምሥጢር ማወቅ ተፈቅዶላቸዋል። መወዛገብ ለሩቅ ሰው ነው አላቸው። አንተ ግን ስር ስር እየሄድ ካትወዛገብ የት ልኑር? አሜሪካ ካናዳ ልኑር እያልካት ነው። የካናዳን ፕሮሰስ በዚህ ትጀምራለህ። ዲቪን በዚህ ትሞላለህ። ዲቪውን ነው አሜን ያልከው። ግድል በዚህ ጋር ኡጋንዳ ሄደህ ታመለክታለህ፣ በዚህ ጋር ኬንያ ሄደህ። ይሄ መወሳገብ ነው። ወዳጅ ስትሆነ ታውቀዋለህ። ናማካፎዳ ቀማታ ይሄኛው መንገድ ሲሉ አያስኬድም ትላለህ። በዚህኛው አያስኬድም ትላለህ። የእኔ መንገድ ይሄ ነው ትላለህ። ኧረ ባርክሃለሁ። ላባዳ ጋባ ዳንኤል፣ እንደዚህ ያለ እኮ ምስጢርን የሚገልጥ አምላክ በሰማይ ልባርክህ ነው ዛሬ። የሆነ የተሰወረ ነገር የሚገለጥለት ሰው አለ። ከማቶ በራማ ምን አለ ሶስት ሰው ዛሬ ባገኝ በለኛ ምን አካባቢ ላይ የተሰወረ መተት ትገልጣል። የተቀበረ ድግምት ትገልጣል። ተሰውሮ መንገድን የሚዘጋውን እግዚአብሔር ይገልጥላል። ጩና እኔ ወዳጅ ነው ይበላል። ቆይ ጌታ ኢየሱስ ያለውን ማንበብ እፈልጋለሁ። ዮሐንስ ምዕራፍ 15 15 ቁጥር 14 15 ቁጥር 14፣ የማዛችሁን ብትፈጽሙ ወዳጆቼ ናችሁ። አየህ አየህ አየህ፣ ወዳጅነት ወዳጅነት፣ አየህ፣ ኮሚኒኬሽን አለው። ያዛችኋል፣ ይፈጽማሉ። ያዛችኋል፣ ይፈጽማሉ። ኮንቲኒየስ የሆነ ኮሚኒኬሽን ነው ወዳጅነት ከእግዚአብሔር ጋር ይቅርታ የሚከብደው። ፍቅር የሚከብደው፣ ቸርነት የሚከብደው፣ ደግነት የሚከብደው የእግዚአብሔር ወዳጅ አላውቅም። ቸክሎ ጾሞ ጸሎ ቆንጆ ነገረኛ አላየ አይቀርም። ጾም ጸሎ ስትለው ወድን ፍራሽ ያህል ትራስ ይዞ ነው የሚመጣው። ሲገባ ራሱ በቃ ትራሱ ተሸክሞ ነው የነገር ጉልበቱ የጠብ ጉልበቱ የክፋት ጉልበቱ ይሄ እግዚአብሔር ወዳጅ አይደለም። መጽሐፍ ቅዱስ ፍቅር የሌለው ሰው ጭራሽ እግዚአብሔርን አላየው ማያቀውም ነው የሚለው። ኢየሱስ እንደዚህ አለ፣ በምን ታውቋቸዋለች? በፍቅራቸው ሳይ ኢየሱስ የገባበት ወዳጅ የሆነ ሰው ፍቅር አለው የት አላጋዳ ሳካ ዛሬ እመነኝ እመነኝ የእግዚአብሔር ወዳጅነት በሰው ዘንድ ፋርያስ ብለሃል። ለምን መሰለህ? ትናንትና የአንተን ንብረት ተካፍሎ ለሄደው ሎጥ ነውም ያጸልዩ የአንተን ነገር የአንተን ንብረት ገምሶ ለሄደው ለሎጥ ጥፋት ሲመጣበት ያስቆመሃል። በእግዚአብሔር ፊት ይሄን እግዚአብሔር ወዳጅ እግዚአብሔር ዳ እማልደብቀው እኮ ሪዝን አለኛል ለአብርሃም የማልደብቀው ሪዝን አለኛል። ለምን አነኛ ታላቅ ሕዝብ አደረግኩ። ቀጥሎ ለትውልድ መንገዴን ይነግራለን። በየት በኩል እንደሚሄድ ይናገራል። እግዚአብሔር የሚገኝበትን ጎዳና ማለት እግዚአብሔር የሚገኝበትን ጎዳና ስታስተምር ባይዘወ ለራስ ክብር ላያመጣ ይችላል። እግዚአብሔር የማይሄድበትን ጎዳና፣ ራስ የሚያስከብር ጎዳና የሚያስተምሩ ብዙ ሰዎች አውቃለሁ። አብርሃም ግን እንደዛ አይደለም አለ። ለዚህ ነው ማልደብቀዋል እነሱ ማሎ ከማየ ካቶሳ ከዛ እነዚህ ምኖቼ ናቸው፣ ወዳጆቼ ናቸዋለን። ለምን እምላቸውን ያደርጋሉ? ባይዛ ወይ ቆይ ቆይ እንዴ ና ቅዱስ ሂድ፣ እዛ ጋ ተመልሰና፣ እስካሁን ቅዱስ የመለሰልህ ይመልሳለህ። መልስ የለም ከዚህ በላይ መልስ አለ እንዴ? ና ስለው መጣ። ሂድ ስለው መጣ ተመልስ ነው። ይሄ ነው መልስ። ወዳጅነት ይሄ ነው። ከእግዚአብሔር ጋር ኮሙኒኬሽን። ሂድ ትላንትና ትላንትና ቆይ ቁም፣ እሱ ጋር ትላንትና መንገድን ያበላሸውን ሰውዬ ቤቱ ሂድና ላመት በዓል በግዛለት። ይሄ ነው ወዳጅነት። ከዛ ምን አለ ምን አለ፣ ከእንግዲህ ባሮች አልላችሁ። ባሪያ ጌታው የሚሰራውን አያውቅም አውራል። ከዚህ በኋላ ባሪያ አልልህ። ምን ቅዱሴ ቅዱስ ዛሬ እንግዲህ ይያታል። ይሁን ባሪያ ማለሰል ሂድ ስልህ እንግዲህ ምን አመጣለሁ እያልክ ለምትሄደው፣ ቀድም ምን ብያቸው እና ቅዱሴ፣ ለወዳጆቹ ልና ኪዳኑን ያስታውቃቸዋል። አሁን አለ የባሪያ ሂድ ስትባል ሂድ ስትባል፣ አማራጭ የለም። ካልሄድክ ምን ትባላለህ? ጀርባ ላይ የሚያርፍ በትራል። አሁንም ማስኬድ እንደሱ አይደለም። አሁን ባሪያ አይደለም። ና ቅዱሴ ሂድ ስልህ ሪጆይስ እያረክ ነው የምትሄደው፣ ምክንያቱም ወዳጅ ስለሆንክ ታውቀዋለህ። በመሄድ ውስጥ የሚገኘውን በረከት ቀጥል፣ ቀጥል፣ ቀጥል ነገር ግን ከአባት የሰማሁትን ስለ ስለገለጽኩላችሁ ወዳጆች ብያችኋለሁ። አሁን ሲደቅ ሳዛችሁ የግዴታ ለ በነፊታለሁ የወዳጅነት ተባረክ ቅዱሴና እግዚአብሔር ወዳጆች፣ እግዚአብሔር ወዳጆች፣ እግዚአብሔር ወዳጆች አትበለኝ

ማይ መለከተኝ የምትለውን የሆነ ሰፈር ህልም እግዚአብሔር ይገልጥላ። የት ቃል እናገር መስሪያ ቤታችሁን የሚያምሰውን ዘንዶ ይገልጥላ። በእናንተ አካባቢ ያለውን ደጋሚና ስማተኛ ይገልጥላ። ለምን ወዳጅ አንዳንድ ሰዎች እናንተ ፊት ክፉ ያላወሩት እኮ ታውቃላችሁ፣ ክፉ የሚጎራለት ሰውዬ ወዳጅ ስለሆናችሁ ነው። አይቻልም እኛ ሰፈር ማስደገም አይቻልም። እኛ ሰፈር መታት መስራት አለው። አንድ ወዳጅ አለው እዚህ የሚነግረው እችን ልበላችሁ። አንድ ጊዜ ነቢዩ ኤልሳዕ ከሶሪያ አደጋ ጣዮች ሲመጡ ለንጉሱ አንድ አይደለም ሁለት አይደለም ሶስት አይደለም ብዙ ጊዜ ነግሮ አዳ ነው ይላል ንጉሱ ግራ ገባው ከመካከላችን ማን ነው የሄደ ሚስጥር የሚያወጣው አለ ማን ነው ከኛ ጋር ሆኖ ከእስራኤል ንጉስ ጋር የተወዳጀ ማን ነው ማን ነው ንገሩኛ አለ ሂስና ግለ ሂስ ነው የሚባለው ስብሰባ ተደረገ ማን ነው ከመካከላችን ሚስጥር የሚያወጣው አንዱ እጅ አነሳ ጌታ ጉዳዩ እንደሱ አይደለም በእስራኤል አንድ ሰው አለ። በልፍኙ ሆኖ የሚለው ደስ ይለኛል። ከመኝታ ቤቱ ሳወጣ እዚው የሚተኛበት ክፍል ውስጥ ወዳጅ አለው የሚያናግረው የሚነግረው አረ ነግር አለው ከማቱባስ ከመኝታ ቤት ሳትወጪ አሸንፊያቸዋል። ልባርክ ነው። ዛሬ እሁድ ነው እግዚአብሔር የፊታችንን ሰምን ትቀድምላ በእስራኤል ዘንድ አንድ ነብይ አለ። የት ነ ያል ከልፍኞ አይወጣም። ይደዋወላል አይደዋወልም። ኢሜል ይለዋወጣል አይለዋወጥም። አንድ ወዳጅ አለው። ማጋቫና ከማታ ሂድልኝ ስ አማንኝ ሂድልኝ ሁለተኛ ነገሥት ምራፍ 6 ቁጥር 12 ከጦር አለቆቹም አንዱ ንጉሥ ጌታ ሆይ ከኛ በኩል ማንም ሰው የለም፣ ነገር ግን አንተ በእልፍኝ የሆነ እንኳን የምትናገረው አንዲቱም ሳትቀር ለእስራኤል ንጉሥ የሚነግረው በእስራኤል ያለው ነቢይ ኤልሳዕ ነው አለው። አንተ በመኝታ ቤት ቁጭ ብለህ አውራሁን፣ እሱ መኝታ ቤቱ ቁጭ ብሎ የሚሰማ ጌታ መጣ። ወዳጅ ነው ልባርክ ነው ዛሬ ለሶስት ሰዎች ይላከ ለአራት ሰዎች አላቀ የሆነ ሰፈር የሚዶለትብን እግዚአብሔር ይገልጥላል።

ስለዚህ የሚደብቅ የሚሰውር መልካሙንና ደጉም ብቻ አይደለም፣ እየተነሳብህን ገልጦ ያፈርስልሃል። የደስታ ቀኖችን ያዘጋጃል። ልትነብ ነው እሱ ቤት ላ ጉድጓድ የቆፈረብህ አንተ ላይ በቆፈረው ጉድጓድ ወደቀ። ልቀጥላ ልቀጥላ፣ የኤልሳ አምላክ የአንተ አምላክ ነው። የአብርሃም አምላክ የአንተ አምላክ ነው። የዳንኤል አምላክ የአንተ አምላክ ሻባካፈኒ አማቶፋኒ ያሳ ምስጢርን የሚገልጥ የተሰወረን የሚናገር የእኔ አምላክ ሩቅ ያላደረከኝ ቅርብ ያደረገኝ የሚያማክረኝ ሻፋካቶፌን ተከማሳ ተነብያለሁ እዚህ ቤት በድንገተኛ አደጋ አትሞትም። መንገድ ላይ አትቀርም። በድንገት ደሃ አትሆንም። ልጆችን በመንገድ አይቀሩም። የልጆችን ሰርግታ አለ የወለድካቸው ይባረካል። ቦታላፌልያናኪባ ታቦሳ አፌ ዘመናችሁን ሲቀድመው እያየሁት ነው። አፌ ዘመናችሁን ሲቀድመው እያየሁት ነው። አፌ ዘመናችሁን ሲቀድመው እያየሁት ሎጥ እንኳን የአብርሃም ዘመድ ስለሆነ ከጥፋት ከተረፈ፣ አንተ የእግዚአብሔር ልጅ የኢየሱስ ዘመድ ስለሆነ ወላቫካዲያ ማሳ ከተዘጋጀ ጥፋት ትተርፊያለሽ ሄላቫና ናባሻ ሃሌሉያ፣ ሃሌሉያ በላቸው ብሎኛል ጌታ። ህልማይታችሁ ማታቁ ሰዎች ዛሬ ሌሊት እግዚአብሔር ይናገራቸዋል። ድምፅ ሰምታችሁ ማታቁ ሰዎች አሁን ድምፅ መስማት ትጀምራላችሁ። ምን ላርግ ላልሽው ነገር እግዚአብሔር መንገድ ሲያሳይሻል ምን ላርገው ይህን ጉዳይ ያልሽሁን እግዚአብሔር መንገድ ሲያሳይሻል በባዶ ቤት መጥቶ ሲናገር ሻል ሰው ሁሉ ካጠገብሽ ተበትኗል እኔ ግን አጠገብሽ ቆማለዋል። ሁለት ሰዎች አሉ፣ እዚህ ቤት አሉ። እዚህ ቤት ሁለት ሰዎች እነማን እንደሆኑ አላውቅም። በብዙዎች እየተደገመባቸው አልፈውም መሄዱ፣ እየተመተተባቸው አልፈውም መሄዱ። አሉ ሁለት ሰዎች የት ጋ እንዳሉ አላውቅም። የራፋንያ ከፋንያታ ይሞታሉ የተባለበት ቤት ውስጥ በክብር የሚኖሩ ሻላራራ አሉ፣ ሰዎች እዚህ ቤት። ውርደት በተደገሰላቸው ከተማ በሰረገላ የሚሄዱ አሉ፣ ሰዎች አሉ፣ እዚህ ቤት አሉ፣ ሰዎች አሉ። ሰዎች እዚህ ቤት ሊሰቀሉ እንጨት በተዘጋጀላቸው ከተማ በንጉሥ ሰረገላ የሚጓዙ ሰዎች d rቬን አ እንደ ደረጃ ወደ ላይ ሲወጣ አለው። እሱን እንደ ደረጃ እየጨመርክ ስትሄድ ከዚህ በኋላ መዋረድም መውረድም መውደቅም የለም ወደ ላይ ብቻ ስትወጣ ነው። ጆማላ ካፋና ናማታ ሰካፋኔ ያታ ጠላት መቶ ትሞታለህ ሲል ሳይነግረኝ፣ ትከስራለህ ሲለው ሳይነግረኝ፣ ልጆች እንዲህ ሊሆኑ ነው ሳይነግረኝ። እኔ ወዳጅ ነኝ የሩቅ ሰው አይደለሁም። እኔ ሳልሰ ሳወራ አዎ ከብዙ ሰዎች አይን ላይ ጥቁር ጨርቅ ሲወድቅ ይቻለ። ዛሬ ከዚህ ቤት የሚሄዱ ሰዎች ይታየኛል ያበዛሉ። ሰይጣንም የማይወድ ሰውም ግራ ይገባው፣ የሰው ዓለም የማያው ማየት ይጀምራል። ንጉሶ እንደሱ አይደለም። በእስራኤል አንድ ነብይ አለ። ከሱ ኔትወርክ ማምለጥ አትችልማ። ይካንት በልፍኛ ወራሁ የሚለው ደስ ይለኛል። በልፍኛ ወራሁ ማለት እንዳይጠለፍ ወሬው ሰው ጆሮ እንዳይገባ ከልክ ላይ ያወራው የእሱን ኔትወርክ ግን አትችለውም። የትኛውም የጨለማ ሌቭል ላይ ስብቶ ገባ ሀክ ያደርገ። አረ ዛሬማ ይሄን አንቴና ሳንገጥም አንወጣም? ከጥቂት አመቶች ወዲህ በላይፍ ኤክስፒሪየንስ በምንም ይሆን ድሮ ሰው በፊቱ ይሸውደኝ ነበር፣ ይሸውደኛል። በቃ እንደ የዋውኝ ምናምን ሳይሆን በቃ በዚህ ሳይድ ፋራ ነው ይመስለኝ፣ ይሸውደኛል ሰው በፊቱ እና አንድ ጓደኛ ነበር እንዲለኛል እኔ ነጋዴ ስለሆኩ ይለኛል ነጋዴ ነው ሰው አውቃለሁ፣ አንተ አታውቅም ሰው ይለኛል። እና እውነትም ይሄ ሰው ክፉ ነው ያለኝ ሰው በኋላ ክፉ ሆኖ አገኘዋለሁ። ይሄ ሰው መጥፎ ነው ያለኝ ሰው በኋላ ሆኖ አገኘዋለሁ። እኔ አላውቅም ነበር ፎር ሰም ሪዝን አላውቅም። ሊጎዳኝ የሚችል ሰው እንጀራዬን ሲበላ ይኖራል። አታክ የሚያረገኝ ሰው የእኔን ነገር ሲካፈል ይኖራል። ከተወሰኑ ዓመቶች በፊት በኋላ ግን የሆነ የገጠመልኝ አንቴን አለ እያለቀሰ ራሱ እያለቀሰ እንዳልሆነ እነቃለሁ። እዚያ ላይ የም አድባር ሊመሰክሩ ብሎ ሊሸውዱኝ ሲሉ ስነጋ አሁን የሆነ አንቴን አገጠመልኝ። ጌታ ዲዘርኒንግ ስፒሪት ኢየሱስ የነበረው መንፈስ ነው። ፊታቸውን አለ በልባቸው ምን እንዳለ እርሱ ያቅ ነበር። መጥተው እያወሩኝ ድግሱን አሸተዋሉኝ ይሸተኛል። ምን አይነት ወጥ እዛ እያቁላሉ እንደሆነ ቸላታ ያካዛ ሲቀመሙት ይገባኛል። ይሄኛውን ዓለም ነው ዛሬ የምትገባበት። አሁን የግድ እንትን ቆቅ መሆኔ ነው። ቆቅ ምናምን ትሆናለህ አይደለም። አንዳንዱ ተኝቶ ነው የሚነቃው። ተኝተ ማለት ተኛ ማለት ታውቃለህ። አጠገብህ ያለች ሚስት በማታውቀው ደረጃ አንኮንቻ ሆነ ይዝብ ብለ ማንም ሊጫወት በሚችልበት ደረጃ ያነቃል። ለምሳሌ ሰባ ሰገሎቹ እንደዚህ ነው ያላቸው፣ ንጉሡ እባካችሁ እኔም ባገኛችሁት ጊዜ ንገሩ ልስገድለት አላቸው። አዎ ባካችሁ ልስገድ። ደስ አይልም? መንፈሳዊ አይደለ ወረ ወይኔ አይገርምሽ? ክብሩን ጥሎ ከዙፋኑ ሊወርድ ሊያሸበሸው አምልኮ አምሮት አይገርምሽ? ንጉሥ ሆኖ ወርሺፕ አማረው። ምናምን ብለው ለጥ ሲሉ የእኔ ጌታ መጣ ሰው መጣ። እንዲህ ነው እሚሆንብህ ዛሬ። ወይ ምስኪን ነው ወይ ደግ ነው ብለህ ተኝተህ እግዚአብሔር ያሳያል። የማን ነው ማን ነው? እዚህ ቤት አንድ ወዳጅ አለ፣ አንድ ወዳጅ አለ። ከየት እየተነሳ እንደሚደድፍህ እባቡ ታየዋለ። ለምን እንደሚለኝ አላቅም። የአንዳንዶቻችሁ እባብ እኮ ከጓደኞቻችሁ ነው የሚነሳው። የአንዳንዶቻችሁ እባብ እኮ ከምትሰሩበት ሰፈር ነው የሚነሳው ያንዳንዶቻችሁ እባቦች እኮ የተቀመጡት ምናልባት ተቃቅፈ የምትውለው ጓደኛ ላይ ነው። እኔ ባርካለሁ ዛሬ ሰው የለም ከፋን ያሳ አንዳንዶቻችሁን የሚነድፉ እባቦች እኮ ደግ ነው ገንዘብ ይሰጠኛል የምትለው ሰውዬ ላይ ነው የተቀመጡት። እኔ ግን እባርካለሁ ዛሬ ዛሬ እሁድ ከዚህ ቤት ስትወጣ ያንተን ዴስቲኒ ለመንደፍ እባቦ የተቀመጠበትን እግዚአብሔር ይገልጥላ ሻላ ባህዳ ማካፖ ረፌኒያ ማቶፌቲጋማታ እያየሉ ለምን እንደሆነ አላውቅም። ጌታ በዚህ ሳምንት የተደገሰላችሁ የሞት ድግስ ፈረሳል። ቁጭ በሉ። ለአብርሃም ደብቋል። ከድንገቴ ዓለም ዛሬ እንወጣለን። ምን አይነት ቅባት ያለው ከሆነ ክልል ወደ ሆነ ክልል ግር እያለ ትኖር። አሁን ተነስ፣ ለአዲስ ስራ፣ ለአዲስ እንጀራ አሜን። ለአዲስ በረከት አሜን። አሁን ተዘጋጃል ጌታ አሜን። ወደ ሰፊ ነገር ላይ ያወጣነው ጌታ አሜን። ሰፊ ነገር አሜን። እስካሁኑን የሚያስንቅ አሜን። ልብ ፈራ ተባብሏል። አሜን። ጌታ እኔ ነኝ የጀመርኩታል። አሜን። እኔ በሩን ከፍቼዋለሁ። አሜን። ሰዎች ሊዘጉት ታገሉ ግን አልቻሉም። አሜን። እኔ ስለከፈትኩታል። አሜን። ይሁን አለ ሆነ። እግዚአብሔር ከኔ የሚሰውረው ነገር የለም። በሉ እሴ እግዚአብሔር ከኔ የሚሰውረው ነገር የለም። ትደግመዋል። አንድ ጊዜ የመጨረሻ ድገመው። እማገለግለው የእስራኤል ቅዱስ እግዚአብሔር ምስክሬ ነው። ጠላቶቻችሁ በስውር የሚሰሩት ነገር ዛሬ